እንባ አንቡልኝ ለእኔ፣ የአንደበቴ ትንፋሽ የቃሌ ትሩፋት ማርያም ገብርኤል የሚል ጌታን የሚጣራ የምግባር ግን ባዳ ሌጦ አኳፋድ አለያም ቂም ያዘል በቀልል ሊዘራ ከመቃረም ላልዳንኩ የቡየጀን እርሻ የሚጎረብጠኝ የጌታን ትቀሻ ከዚያ ከዚህ ለምል ለኔ ቅብዝ ብዙ እንባ አንቡ፣ በብዙ አልቅሱ፣ አንቺም አንተም ከልብ ካለቀሱ እንባ እንዲሁ አይገድም። እናም እናም አንቡ ለኔ ቅጡ ለጠፋብኝ ጽድቅና ኩነኔ ከብኩርና ይልቅ ምስር ወጥ ለጠማኝ ክርስቲያን መባሉ ያናህል አልሞቀኝ ቱ ቱ የምወድ የሐሜት ደንበኛ ያሉ ባልታ ጃግሬ ሽቶ ሽቶ ለምል ባህቲ አጥበስሉ ጭንቅላት እጅግሬ ለደሊላ መቀስ ራሴን ለሰጠሁ ለተጠላ ክብሬ አጣም እጄ ላረስኩ በሬን ካህያ መብሰል ለማላውቀው እያደርኩ ቡቃያ፣ እያደርቁኝ ቃሪያ። በሉ በሉ ለኔ አልቅሱ። ወገብ ሸባ አድርጎ እይዬ ያሸኛል ከአንዲት ጠብታ እንባ። የንሳ ሙጫ የጸጸት እንፋሎት ተጣብቆ ይገኛል። እናም እናም አንቡ ለኔ በስድብ በቁጣ አፌ ለሸተተ ላደፈም ላሴ ገብር ሰይጣን እንዲህ ስታዩን ግን መልከ ሥላሴ ከዝማሜው ዜማ ከዝማሬው ቃና ከወረቡ ቁመት የሂፓፕ ያሬጌው የባቴ አወራረድ የአንቺ ሆየ ቅኝት ልቤ ላሸፈቱ እንባ አንቡ በብርቱ። እናም ለኔ ለደካማው ለቀንቱ አልቅሱ የምባ ይገባኝ ነው የሚገደው እሱ። እንባ አንቡልኝ ለእኔ በንባ ነው የሚጠገን ባኃጢያት ወለምታ የፈረሰ መቅኔ የድንግልና ጨርቅ ካባዬን ለሌላ የቃጋውን እሾህ የአጋሙን ሾላል አንቃ ቤቴ ላበቀለ ይቅር ማለት መባል ለሚያንገሸግሸኝ እውር ሆኜ ሳለሁ ከገደሉ አፋፍ ላይ ልራመድ ለቆምኩኝ አይኔ የእህቴን አይቶ ዝሙት ለተመኘው አታላይነቴ እንደ ክብር ሆነኝ በዓለም ላይ ለናኘ ምላሴ፣ የሚሞረድ ጥርሶቼ ለሾላ ጠላቴን ጋግተው ወዳጄን የሚያቆስሉ በሉ በሉ እየዬ በሉ ወገብ ሸብ አድርጎ እየዬ ያሸኛል። ከአንዲት ጠብታ እንባ የንሰሃ ሙጫ የጸጸት እንፋሎት ተጣብቆ ይገኛል። እናም አንቡ ለኔ። በእምባ ነው የሚጠገን በኃጢአት ወለምታ የፈረሰ መቅኔ ለወንድሜ እንግልት ለእህቴ መታሰር፣ የክሱ ጦማር በጉልበት የምመካ የነዋይ አፍቃሪ ከአንደበቴ ቃላት ተግባሬ የሚጠላ እየዬ ለኔ ነው መች ሆነ ለሌላ። እና ማምቡ ለኔ በእምባ ነው የሚጠገን በኃጢአት ወለምታ የፈረሰ መቅኔ ተመስገን ለራቀኝ የታናጋዬ ቃል ማማረርን ለምዶ ለተተበት ሰብኩኝ በማስመሰል ሀረግ በማጭበርበር ሰርዶ እንደ ልመና እህል ቅይጢጥ ላለብኝ ፍሬው ከገለባ እጆቼን መታጠብ በነጠበው ወዙ በድሃው ላብ እንባ እናማ አንቡልኝ ለእኔ አጸፋው ሰፊ ነው የእንባ መፍሰስ ቅኔ እናማ አንቡልኝ ለእኔ በእንባ ነው የሚጠገን በኃጢአት ወለምታ የፈረሰ መቅኔ፣ ካንገቴ ክር ይልቅ ሰይፍ ለመፈራ የጠንቋዩ ጃሌ የአስማተኛው አሽክር ሎሌ፣ ለደብተራ ምጤ ለረዘመ ውሸት ለጨፈነኝ ለታወረ አይኔ፣ በሉ በሉ አልቅስ ወለኔ። አጸፋው ሰፊ ነው የእንባ መፍሰስ ቅኔ፣ እንባ አንቡልኝ ለእኔ። በንባ ነው የሚጠገን በአጥያት ወለም የፈረሰ መቅኔ። በሆዴ አኳፋድ፣ በልቤ ስራ ስር ቂም በቀል አርግዤ ተዛዛቱን ሁሉ ከልቤ ሰርዬ ስላለም ናውዤ ተትናና ፍቅር፣ ትግስትና እምነት የኔ ሀብት ላልሆኑ ለሚያሰናክሉኝ የሰዎች ሆይ ሆይታ፣ ክብርና ስልጡኑ በሉ አልቅሷው በሉ አልቅሱ ለኔ፣ በእንባ ነው የሚጠገን በአጢያት ወለምታ የፈረሰ መቅኔ። የገመና ዳሴ የጓዳዬ ሚስጥር ቢታይ ተበርብሮ ይጻፍብኝ ነበር ዝሙተኛ፣ ዘፋኝ፣ ሌባና ሰካራም ሌላም ሌላም ተብሎ ግን ግን ይሄ እንዳይሆን መባዘኔ በቅቶኝ ወዲህ እንድመለስ እግዚኦ እግዚኦ ማረው ማረው በሉ እምባለኔ ይፍሰስ አዎ ለኔ አልቅሱ ትቢት ለሚንጠኝ ማናለብኝ ነቀስ ጉልበቴን ለበላ ከእቶን መሃል ቆሜ እያረርኩ የምስቅ እየሳኩኝ ለማርር ልክ እንደማሽላ አዳምነት ንቄ እጁን ያበጀውን ይህ ድንቅ ተፈጥሮ ሀረጉ ነው ላልኩኝ የጫካው ዝንጀሮ፣ በመቶ ጀምሬ አስር ሀያ ብዬ ለፈጸምኩ በዜሮ ለእኔ ነው ለእኔ ነው እሮሮ እንባ አንቡልኝ ለእኔ በእንባ ነው የሚጠገን በአጢያት ወለምታ የፈረሰ መቅኔ የነፍሴ ቅምጭና ባዶ ቅል አዝዬ እጄን በእጄ ለምል አቤልን ገድዬ ለኔ ነው ለኔ ነው ይይይ አው ለኔ አልቅሱ። የስም ብቻ ነዋሪ በሞገድ የምናወጥ፣ በወጀብ የምናጋ፣ በቅጠል ሹክሹክታ፣ በቁንጫ ኮቴ፣ በእርግጌ ምሰጋ አናኗሪው ሁሉ ለሆነ ለስጋ ለኔ ነው። ለእኔ ነው ማልቀሱ፣ ስም ላልተጻፈ ቢገለጽ መጽሐፍ። የእምባችሁን ብልቃጥ ለኔ አንጠፍጥፉ። ወደ አምላክ ማምባት ነው የክርስቲያን ሰልፍ፣ እና ማምቡ ለእኔ በእምባ ነው የሚጠገን በኃጢአት ወለምታ የፈረሰ መክን። አዎ ክፋቴ ይሰረዝ ይተረት ይበተን፣ የበደሌ ክምር፣ ይሰረይ ኃጢአቴ በእንባ አድርሱልኝ ከናን ነው ቤቴ። በእንባ አድርሱልኝ ሰማይ ላይ ነው ቤቴ ወስባት